ተገፍተው እንዳልተገፉ ተንቀው እንዳልተናቁ ተጥለው እንዳልተጣሉ ተሰብረው እንዳልተሰበሩ የሚኖሩ ልባም ሰዎች አሉ። ገና ስታዩቸው ብርሃን ከውስጣቸው የሚወጣ የጥንካሬ ምሳሌ የሆኑ በምንም ከባድ ፈተና ውስጥ ቢያልፉ ፈተናቸውን ወደ ነዳጅና ወደ ኢነርጂ መቀየር የሚችሉ በጣም አስተዋይ በጣም ልባም ሰዎች አሉ። እንደነዚህ አይነት ሰዎችን ማወቅ ብቻ ያኮራል ስላወቃቸቸው ብቻ እድለኛ ናችሁ። በእነዚህ ሰዎች በጣም ነው መቀናው። ምንም ሊሰብራቸው አይችልም የትኛውም ችግርና የትኛውም ፍዳ ሰብሮ አሰናክሎ ሊያስቀራቸው አይችልም። ዘጠና ዘጠኝ ጊዜ ቢወድቁ ለመቶኛ ጊዜ ብድግ ብለው ይቆማሉ። ተስፋ መቁረጥ እነሱን አያውቃቸው። ተስፋ መቁረጥ ራሱ ተስፋ እንደማይቆርጡ አውቆ በእነሱ ላይ ተስፋ ይቆርጣል። በዛው ልክ ደግሞ እንዲህ አይነት ልባም ሰዎች እያመኗችሁ የከዳችኋቸው እንደሆነ እየወደዷችሁ የገፋችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወድና የተወላጅ ትግብራቸው ቻንቢ ሰዊ ሰላም እንዴናቸው አላቸው። ይን ያለው ሰላም ነኝ። እናንተም ሰላም ተሆኑ ዘንዳ የዘወትር ምኞቴ ነው። ዛሬ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ላይ ስመጣ እንግዲህ ትናንትና ብሩክ ቪዲዮ ጭኗል ማለት ነው። ብሩክ የብሩክ ጥያቄ ያው እንዳያችሁት ነው እንደሰማችሁት ነው። አንዳንድ ሰዎች ግን ማለት ነው እምባቱ እስኪ ንቁ፣ እውነት መናገር ንቁ፣ ለመንቃት ሞክሩ። ሁል ጊዜ እኝን ያትበሉ በይ ኮሜንቱ እየገባቸው ማለት ነው። ማንኛቸውም እኔ የምለው ማለት ነው የተለየ ነገር በጣም ሀዲ የሆነ ፕራንክ እያያቸው አይደል? እንደ እኛ ነቅተናል። የስራ ፊሉ ይቀየርልን ማለት ነው የሚሻለው፣ ወይስ በየጊዜው እኝኝ ማለት በቃ። ወይ ይግፉና ቡጥቡጥ ይጀመር። እኔ አሁን የምፈልገው ቦክስ እንድጀመር እፈልጋለሁ። የእውነት በቃ ሁልጊዜ ጀስት ልክ እንደ ምንድን መሰላቸው እንደ ድመትና እንደ ድመትና እንደ ዶሮ ጭጭጭጭጭጭጭጭጭ ብሎ በቃ ጸጥ ነገር የለም። በቃ ይግፉና፣ ቦክስ ይኖረው፣ ጠረባ የሚኖረው፣ ግፊ የሚኖረው፣ መፋጨት የሚኖረው፣ መፋጨት መዳቆስ የሚኖረው። እኔ የምፈልገው ከዚህ በኋላ ይሄንን ነው። ሌላ ነገር የለው። ከዛ በኋላ ገብቼ ግፋ በለው ላለው ማለት ነው። ግፋ በለው ላለ ያው ግፉ ማለታቸው። በዚሁ አጋጣሚ ፍቅርዬ ኢንስቲግራም ቻናል ክሪት አልካለች። ኢንስቲግራም ያላችሁ ሰዎች ገብታችሁ ፎሎ አድርጓት። ፎቶ አለቀቀችበትም፣ ያው ፎቶ ስትለቅ ጨመር ያደርጋል ይነሳል፣ ፎሎዋ ይጨምራል ብዬ ተስፋ አደርጋለሁ። እና እፉዬም ያው አንድ ሺህ ምናምን ገብቶ አለ። ፍቅርዬም ዛሬ ክሪት አርጋለ የመቶ ምናምን ላይ ነች። እና ኢንስትግራም ያላችሁ ሰዎች ፎሎ አርጋት። የተለያዩ ስራዎች አሁን ኢንስትግራም ላይ ብዙዎቹ ኢትዮጵያዊ ቲክቶከሮች፣ ዩቱበሮች ፕሮሞሽን ስራ የሚሰሩበት ማስታወቂያ የሚሰሩበት ስናፕቻት፣ ኖ ኢንስትግራም ከፍታለች። ከተቻለ ያው ስናፕቻትም የተለያዩ አለም አቀፋዊ ስራዎችም እንድትሰራ ኢንስትግራም፣ ስናፕቻት ቲውተርም እንዲትገባ ወደ ስራ በስራ መልኩ እንድትሰማራ የተለያዩ ለስራ የሚሆኑ አፕሊኬሽኖችን ባያችሁት አጋጣሚ ቴሌግራም ቻነልም ያው ክሪት እንዲታረግ ኦንላይን ሾፒንግ እንዲሰራ የተለያዩ አይዲያዎችን መፍጠርም እነሱም ይችላሉ። እኛም በቻልነው አቅም እስፔሻሊ በአረቡ ምድር ላይ ያለን እህቶች ኦንላይን ሾፒንግ እንዲሰሩ፣ ኦንላይን ሾፒንግ እንዲሰሩ ብናግዛቸው የተለያየ ነገር የተለያዩ ኤክስትራ ስራዎችን እንዲሰሩ እንድናግዛቸው በአክብሮት እጠይቃለሁ ማለት ነው። በገንዘብ አይደለም። የተለያያችሁ እውቀት ያላችሁ እህቶች ያላችሁ በእውቀታችሁ እነሱ ኦንላይን ሾፒንግ እንዲያው እንዲሰሩ እናንተ ኢንተርኔት ላይ ነው የ24 ሰዓት የምትውሉት፣ ገብታችሁ እነዚያኔ የተለያዩ ነገሮችን እሷ ጋር ኮንታክት እንድታደርጓት ማለት ነው። የተለያዩ አፕሊኬሽኖች ላይ ቲሞ ላይ የምትሉ ያላችሁ፣ ሸኒ ላይ የምትሉ ያላችሁ፣ ኑኑ ላይ ተለያዩ ኢትዮጵያ ሆነው የማይሰራ ነገር የለም፣ እየሰሩ ነው ያን ነገር እንዲሰሩ እገዟቸው በቃ እገዟቸው እውቀት ያላችሁ በእውቀታችሁ፣ ሌላ ነገር አይደለም፣ ሼር በማድረግ ቴሌግራም ቻናላቸውን ሼር በማድረግ ኢንስቲግራም ቻናላቸውን ሸር በማድረግ ተደራሽነት፣ ፎሎራቸው ከፍ ሲል በተለያዩ ፕሮሜሽን ላይ ገብተው እንዲሰሩ፣ እንደ ማንኛቸውም ቲክቶከሮች እንደ ማንኛቸውም ኢንስቲግራም ተጠቃሚዎች እንዲሰሩ፣ በቻላችሁት አቅም ሰፖርት አድርጓቸው፣ ፎሎ አስደርጓችሁ፣ ዩቱባቸውንም ሰብስክራይብ አስደርጓችሁ፣ እንዲሁም ቲክቶካቸውንም ፎሎ አስደርጓቸው ፍቅር እየም ሰላሳ ሺ የ ሰላሳ ሁለት ሺ ላይ ውስታክ አድርጓል። ነገ ተነጋ ወዲያ በተለያዩ ቲክቶክ ከኋላቸው መጥቶ በጣም የሚገርሟቸው በጣም ብዙ ሺ ፎሎወር እያገኙ ነው። ያ ማለት የነሱም ጥረት የኛም የአድናቂዎች ጥረት መኖር አለበት ማለት ነው። የኛዎቹ ቲክቶክ ላይም ቴሌግራምም ላይ ኢንስታግራም ላይ እንግዲህ ፉዬም ባለፈው ሳምንት ነው የመጣው። ፍቅርም ገና ዛሬ ነው የመጣችው። የተለያዩ አፕሊኬሽኖች ላይ መስራት እነ ሀይዊ እነ ሮዛ እነ ቲና እነ ኢክራም የተለያዩ እህቶች ኢንስታግራም ላይ ቆይተዋል፣ ገብተው ስራቸው መስራት ከጀመሩ ማለት ነው። ፍቅር እየና ፉፉዬ ግን ለምን እንደሆነ አይገባኝም ለምን እንደሆነ በቃ ይሄ ፕራንክ በየጊዜው የመፋጫታችሁን በየጊዜው አንድ አይነት አይዲያችሁን ቀይሩና፣ በቃ በተለያዩ እንትሮች ላይ አፕሊኬሽኖች ላይ ስራ ለመስራት ሞክሩ። በቃ አለቀ። ወንድማችሁን ጋር ከጎናችሁ አዳዲስ ሰዎች ጋር ፍጠሩ። አዳዲስ ቲቪሞች ጋር ወንድማችሁ ጋር እነ ሙቢ ያሉ እነ ሐሰና እነ ሂዊ እነ ማሂ እነ ሜፍታህ እነ ናዲ እነ ዙዙ እነ ፈቲ እነ ቡከር ሙናችሁ ሁላችሁም በአንድ ተሰባስባችሁ አሪፍ የሆነ ቲም ለምሳሌ ቡከር፣ እነ ኢስሐቅ አሪፍ ነገር እየሰሩ ነው። እነ ጽጌሬዳ ዳኒ ምናምን ቅረቡ። ከማንኛቸውም ዩቱበሮች ላይ ቲክቶከሮች ላይ እናንተ በጣም ስማርት የሆናቸው ልጆች ናቸው። ለጊታ ራሱ ፉዬ ለሞዴሊስት ብትገባ በማንኛቸውም ነገር ላይ ፍቅርዬም እንደዛው ብትገቢ በቃ ውጤታማ ትሆኛለሽ። ጊዜ ወርቅ ነው። ጊዜያቸውን ተጠቀሙበት። ይሄ በተለያዩ ነገሮች ላይ ብሰሩ ውጤታማ ትሆናቸው። በአንድ አይዲያ ሶስት ቀን አራት ቀን ጠብቃችሁ ዩቱብ ላይ ዩቱብ ላይ የተለያየ ነገር እንኳ አይደለም። በአንድ ፕራንክ በቃ የተበላበት አይዲያ ነው። በቃ ውጡ፣ ቀይሩልን። አንፈልግም። እንደ እኛም አእምሯችን የምናድስበት እንፈልጋለን። አታሰልችን። የእውነት አሰለቻችሁን። አበዛችሁት። እኛ መናገር ዝም ማንለው መናገር ሳንችል ቀርተን አይደለም። እንናገራለን፣ ግን ተናግረን ለተናጋሪ ላለመስጠት ነው። ስለዚህ ሁላችሁም ግቡና ስናብቻት ብትወጥ አይረብ በሙሉ በተለያዩ ባህላችሁን በጠበቀ ባህላችሁን ራሳችሁን፣ አገራችሁን በጠበቀ መልኩ ባህላችሁን ስናብቻት ላይ ሂስትሪ ላይ ብቻ በመስራት የተለያዩ ስራዎችን እንደምትሰሩ እርግጠኛ ነኝ። በርቱ፣ ጠንክሩ፣ ስሩ በቃ ከዩቲዩብ ላይ ያላችሁን ነገር ይሄ በተለያዩ ነገሮች ላይ ኑ፣ ቪዲዮአችሁን ጫኑ፣ ስሩ ግን በቃ አንሰለችን ጭቅጭቅን ዝልዝ በቃል በቃ ብሩክን ትናንትና ያረከው ነገር ምንም አያስደስትም። እነግርሃለሁ እችላለሁ። እስቲ ወንድ ሴት ነኝ አቅም ያለኝ የምሰራ